ጸሎተ ሐሙስ ፍጹም ትህትናን የምንማርበት እለት ነው ሲሉ በጸሎት ላይ ያገኘ ናቸው ምእመናን ተናገሩ። ጸሎተ ሐሙስ በመንበረ ጸባኦት ቅድስት ስላሴ ካቴድራል ቤተ ክርስቲያንም ተከናውኗል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሕጽበተ እግርንም አከናውነዋል። አንዱ አለምናን ምእመናንና የሃይማኖት አባቶችን አነጋግሮ ያዘጋጀው ዘገባ ቀጥሎ ይቀርባል። ሐሙስ የሚከበረው የትህትና ቀን በመባል ይታወቃል። ጌታ የደቀ መዛሙርቶቹን እግር ያጠበበት ቀን ነው እና ይህንን መሰረት በማድረግ እኛም እናከብራለን። በብዛት ካስተማረን ትምህርት አንዱ ትህትና ነው እና በዚህ በለት ሐሙስ ደግሞ ከምንም በተለየ ትሕትናን ያስተማረን አምላክ ሲሆን ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት እለት ነው። ቀደም አባቶችም ሲያዜሙ ሀዋርያቲው ከበበ እግራ አርዳዊሁ አጸበ ኮኖም አበ ወእመ ወማሮሙ ጥበበ እያሉ ነበር እና ጥበብ የሆነች ትሕትናን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች እለት ያስተማረን። አምላክ ሆኖ ለሰው ይህንን ካደረገ እኛ ሰዎች ሆነን ለሰዎች፣ አይደል ለእንስሳት ትሕትናን ማሳየት መቻል አለብን። ሰው ራሱን ዝቅ ያደረገ እግዚአብሔር ለእሱ ደግሞ ዝቅ ብሎ ይከበርለታልና፣ ራሳችሁን ለሰውም ዝቅ አድርጉ ብሎ አስተማራቸው። እሱ የእኛን እግር ማጠብ አይገባውም ነበር፣ ትሕትናን ለሕዝብ ለማስተማር ነው። እነሱም ደግሞ ለማስተማር ሲሄዱ ትሕትና ምን እንደሆነ ዝቅ ብለው እንዲያስተምሩ ነው ያደረጋቸው። እሱ አምላክ ሆኖ እያለ የሰውን ልጆች ደቀ መዛሙርቱን ዝቅ ብሎ በትሕትና እነሱን ከፍ አድርጎ ያጠበበት እግራቻቸውን ያጠበበት ትሕትና፣ ፍጹም የሆነ ትሕትና፣ የልብ የሆነ ትሕትና ያሳየበት ዕለት ሐሙስ ነው። ሌላኛው መሥዋዕት ኦሪት ወይም ደግሞ የብሉይ ኪዳን መሥዋዕት የቀረበት ራሱ ኢየሱስ ክርስቶስ መሥዋዕት ተቀባይ የመሥዋዕቱ ባለቤት ራሱ ሆኖ መሥዋዕት ነገ በመስቀል ላይ የሚቆረሰው ስጋዬ ይሄ ነው በመስቀል ላይ የሚፈሰው ደሜም ይሄ ነው ብሎ ስጋውና ደሙን ለሰው ልጆች በነፃ በነፃ የሰጠበት ዕለት መስዋዕተ ኦሪትን ፍጹም ያስቀረበት መስዋዕተ ሐዲስ ኪዳንን የጀመረበት ዕለት ዕለተ ሐሙስ ይባላል። ለዓለም ሁሉ ነው የወረደው፣ ለዓለም ሁሉ ነው የተሰቀለው፣ ለዓለም ሁሉ ነው ቤዛ የሆነው፣ ለዓለም ሁሉ ህዝብ ነውና፣ የሰው ልጆች ማድረግ ያለባቸው ትሕትናን ነው።